አዎ፣ በደንብ ካልተሰበሰበ አይሆንም። ሰላሳ አምስት ኪሎ ጤፍ እና ሁለት ሺ ብር አዘናል። ብሩ አላነሳም። ሁለት ሺ ከጤፍ ከጤፉ ውጭ ነው። ሁለት ሺ ብሩ እኮ እኮ ታዲያ ብሩ ሁለት ሺ ሆነ። ሁለት ሺ አምስት መቶ ነበር መሆን ያለበት። ሰላሳ ኪሎ ያው ነው። በአምስቷ ሲጣጣ ያው ነው የሚሆነው። ያው ለሽያጭ አይውልም። ማ እንትን አሁን እንትንን በእንትን ነው በገንዘብ ነው ያስብ ነው አንጨቆረርን ከተማውን፣ ይሄ ደገው ደገውን በስድስት ሺህ ብር አምናም እኮ አልከፈሉም እነሱ። ስንት ቀበሌ ነው ያልከፈለውን? ቀበሌ ይዘ ነው አልዞረው። እህልም ያላዋጣና ብር አዋጥቶ እህል ጭራሽ ያላዋጣ ቀበሌ አለ፣ እህልም ብርም ጭራሽ ያልከፈለም ቀበሌ አለ። እሱን ለማድረግ ሁለተኛ ሻለቃ እንደዚያ አድርገናል። ሦስት ሻለቃ ነው ያለው። እሱን ከፈለጋችሁ ዝርዝሩን ተጌታቸው ጋር ወይም እኔ ጋርም ሳይኖር አይቀርም ዝርዝሩን ፖለቲካ ዘርፏ አውጥተዋለች ተዋለች። በደንብ ተሰርቶ ኦዲት ተደርጓል። ከዛ በኋላ ከዝርዝሩ በኋላ ኦዲት ወይ ኦዲት ቡድን ተቋቁሟል ነበር። እሺ፣ ኦዲት አድርጎ የቀረበ ሙሉ ተመዝግቧል። እንትን ፎርም ስናዘጋጅ የ2016 እየቀረም መሰብሰቢያ ብረን አዘጋጅተ ነው ነው። እንደዛ ነው እንግዲህ ያለው ነገር። ስድሽ ብር ምርጥ ነው። አዎ፣ በብር መሰብሰብ ነው እዛ የሚሻለው በል ለነሱ ለነሱ ምንም ነች? አዎ። እንደዛ አርገናል። ሌላውን ወደ ሽብርና ባህል አርገናል። ያሁን የጭራሩ ደብሮ እንዴት ይሻላል? ይሄ ደገው ክፍል ወደ ደብሩ አንጠጋ ያለው እሱንም በገንዘብ ካልሆነ ባህል አይሆንም። ይሆነ አይደለ ሁሉ ተካባይ ብለው ቢያንስ መውሰድ ባይችሉ እንኳን ሊያቃጥሉት ይችላሉ። እስኪ እንግዲህ ወደ ቆላው የሚመቻችሁ ከሆነ ምን ያህል እናርገው ነው? አቅማቸው እንዴት ነው? እናንተ ያሰባችሁት? አይ የነኛ እንኳን ብዙም አይደሉም። አቅማቸው ብዙም አይመስለኝም። አዎ እነሱም እንግዲህ ማለት አሁን ከአካባቢው ከሰፈር ሰፈሩ አንድ አምስት ስድስት ስልክ ፈልጎ ማጣራት ነው። ለምሳሌ ሰፈሮቹ ይለያያሉ። አሁን ለምሳሌ ዲቡት እና ዋዩ ጉርሜዳና ገሊላ ወይም ማነው ጉርሜዳና ጥጌረዳ እኛ ጋር አሁን ለምሳሌ አንድ አይደለም። ጥጌረዳ ለምሳሌ ምንም ሀብት ቢያጣ ወይም ደግሞ ምንም ነገር ባይኖረው ወተት ይጭናል። ዲቡትም እንደዛው ዋይ ግን ምንም ድርቅ ነው። ምንም የላቸውም። ወደዛ ወደ ሮብ ገበያ ምንም የላቸውም። በዛ በዛ ስለሆነ በአንዱ የሚያገኘው በአንዱ በሆነ መንገድ የሚያገኘው በሆነ መንገድ ዞሮ ዞሮ በምኑም በምኑም ያውቋላው ይሻላል። ጤፍ የሚመረትበት ሀገር ነው የሚሻለው። ምንም ይሻላል። እሱን እንትን ማለት ነው እንደሚሆን በቃ